በቁጥጥር ስር ዋለች። አባባ ራሱን መቆጣጠር ሲያቅተው ይች ልጅማ ከምገላትና ማንቁርቷን ይዤ ከምወዘውዛት ለምንድነው እስር ቤት የማላሳስራት ብሎ ያለውን መረጃ በሙሉ ለፖሊሶች ሰጠ። እናም ሰው በማገት ወንጀል እንዲሁም ደግሞ የምትስትመርዘው የነበረውን እናም ደግሞ ሙቷል ብላ ሐሰተኛ የሆስፒታል ወረቀት ያመጣችውን በሙሉ ያንን ሁሉ መረጃጃ ካሊብ አባባን አባዬ፣ ደግ አደረክ፣ እንደውም ለመጀመሪያ ጊዜ በጣም ደስ የሚል ነገር አደረክ ብሎ አመሰገነው። አይ ካሊብ እኔ እኮ መጀመሪያውንም አንተ ነህ እንጂ እየተክለፈለፍክ ነገሮችን የምታበላሽብኝ። እመነኝ ከምገላ ብዬ ነው አሳልፌ ለፖሊስ የሰጠኋት። ነገር ግን እሷ እንደሆነች በፖሊሶች ብቻ የምትረጋጋ አይነት ሴት አይደለችም። እናም ደግሞ በሆነ ነገር ብቻ አላቅም እያለ አለ። ዳኒ ዳኒ፣ ኤደን ይቅርታ ጠየቃት። እባክሽን ከዚህ በኋላ ከቲና ጋር ምንም አይነት ግንኙነት ላይኖረኝ እና እሷ የምታደርገውን መጥፎ ነገሮች በሙሉ ልቃረን ቃል ገባልሻለሁ። ምንም አላደርግም። ነገር ግን በአሁኑ ይቅርታ አድርጊልኝ እያለ ለመናት። ኤዱ ኤዱ እባክህን ጊዜ ስጠኝ። አሁን ላይ ስለአንተም ሆነ ስለ ፍቅር የማሰብ እቅዱም ፕላኑም የለኝም እና ተረጋጋ ዳኒ አንተ እኮ በጣም ብዙ ስህተቶችን ሰርተህብኛል ብላ ግግም አለች ትሁቴ ትሁቴ ዳኒን ተረጋጋ ኤደንን እኮ በድለሃታል እንዴ እንዴት ነው አንድ ሴት በላይዋ ላይ ሴት ተደርጎባት ቶሎሽ የምትለው የቱንም ያህል ብታፈቅር ብትወድህም እንኳ ነገር ግን ሰላም ውድና የተከበራችሁ የትርሲት ሰንደቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻንል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ዳኒ ዳኒ የእውነትም ትሁትን እኔ እምልሽ አባዬ አልሞተም እንዴ? ብሎ ሲጠይቃት አሁ አልሞተም። እና ታዲያ ቆየት አድርገሽው ነው የቱስ አውጥተሽው ነው? እስኪ ንገሪ። ምክንያቱም እኔ ለመጨረሻ ጊዜ እኮ አባዬን ስፈተው ነበር የማስታውሰው፣ ከዛ ግን አጋቹ መጣና ሁለታችንንም ደበደበን ብሎ አላት። አውቃለሁ እኔ ደግሞ ከኋላ አጋቹ እንደበደብኩት ይህ ነው የተፈጠረው ነገር ዳኒ ላደረግኩት ነገር በጣም ይቅርታ ነገር ግን ማድረግ ነበረብኝ። ቆይ እኔን እዛ ትተሽኝ፣ ነገርኩህ እኮ ዳኒ። ምክንያቱም ቲና ልታምነህ የምትችለው በዚህ መንገድ ብቻ ነበረ። አሊያ ግን እኔ አንተንም ሆነ አባዬን እንዳወጣኋችሁ ካወቀች እኔን ትገለኛለች፣ ወይም ደግሞ መርዛ የሆነ ነገር ታደርገኛለች። ልክ ነሽ። እሷ እንደሆነች የእውነታንችን እንዳረግሹ ብታቅ አሳብዳ አጨልላ ሁሉ ትለቅሽ ነበር እናም በአሁኑ ያደረግሽው ነገር በጣም ደስ ይላል፣ ብሎ አላት። በጣም ይቅርታ ለዚህ ነገር ዳኒ፣ ስትለው አረ ችግር የለውም ካሊብ ካሊብ እስር ቤት ሂዶ አየሽ። መቼም ቢሆን አልታሰርም ብለሽ ነበር። እስኪ ያንቺ ክፋትና አረመኔነት ግን አየሽው፣ መጨረሻሽን እስር ቤት አደረገው። አሁን የፍቹን ወረቀት ትፈርሚያለሽ ወይስ አትፈርሚም? ብሎ አላት። ቴና በግድም ቢሆን ሳትወድ በግዷ የፍቺውን ወረቀት ፈረመች። ከዚህ በኋላ ትሁት እና እንዲሁም ደግሞ ካሊብ የራሳቸውን ሕይወት ለመመስረትና እድል ለመስጠት ቃል ተግባቡ። አባባ እጅጉን ደስ አለው። ዳኒም ደግሞ የእውነት ታውቃለህ፣ ያን ጊዜ ኤድን ጋር የምትሄድ መስሎኝ ነበረ፣ እናም አሁን ግን በጣም ደስ አለኝ ብሎ ሲል እንዴ ኦይ እኔ አንተ እንዳደረግከው የእውነት ኤደንን ለራሴ ጀንጅኜ የማደርጋት መስሎህ ነበር እንዴ? እረ ተው ዳኒ ተው፣ ያን ያህል እኮ እኔ ወራዳ ሰው አይደለሁም። ምክንያቱም እኔን ያሳደገኝ አባዬ ነው ያለናት። ስለዚህ በስነ ምግባርና አንጾ ነው ያሳደገኝ አንተ እንዳደረግከው ላደርግ ሳይሆን አንተን ላስተምርህ ነበረ እንደዚህ ያደረግኩት ብሎ ሲለው እጅጉን ደስ አለው። ኤደን እና ካሌብ ከተገናኙ በኋላ እባክሽ እድል ስጩ ለዳኒ ብሎ ሲል ምን ነው እንዴ? አንተ አልነበርክ እንዴ እንደዛ ስትበሳጭበት የነበረው? አውቃለሁ፣ ነገር ግን ወንድ ልጅ አይደል ይሳሳታል። ከዚህ በኋላ አስጠንቅቀሽ ምንም ነገር ላያደርግ ብትረጁ ደስ ይለኛል ብሎ አላት። እንደዛ ከሆነ ለአባዬም ቢሆን ቃል ይግባለት እና። ከዛም በኋላ ምናልባት እሽ ልለው ልችል እችላለሁኝ ብላ አለች። አባባ አባባ ለዳኒ ቃል የገባለትን ብር ሰጠው። ዳኒም ደግሞ እጅጉን ደስ አለው። ከዚህ በኋላ ከካሊብ ለይቼ አላይህም፣ አንተም ልጀነህ ብሎ ቃል ገባለት። ውድ የትርሲት ስንድቅ ሚዲያ ቤተሰቦች የዛሬው ትሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ሻይር ላይ